አንተ የትክክ ነው እንደ ጨርሴ የተረፈ ማን ይበላል? እናንተ አትጨርስም? ና ምን ተማሪ ምን

አጉር ሳ ቴቢ ጥፋትህ እየበዛ ነው። ይልካ አይፓድም ደግሞ እንዳይትከለከል ነው ማታ ብድግ ብለህ ማጉረስ ያለችበት ቦታ ከፈለግህ አትጨቀቅ። ምንም ካደለ በስነ ስርዓት ወጥ ራስ አድርግና ደረቅ እንጀራ አታድርግባት። በደንብ ወጥ አድርግና አርጉ። ተነስ፣ አይፓዱን ወደዚያ ጣለው። እና ቁጫል ገና ተነስ፣ አትጩህ። ወደ እዛ አድርገው አይፓዱን ነው። ጉረስ፣ ይኸውልህ

በቃ አለቀ። በቃ ሰላም። አታካኑ ቆይ ላረጋጋችሁ ብዬ ነው። አረ

ለዛ ነው ያስጠላል ማን ስለና